ሰላም የተወደዳችሁ ቤተሰቦች፣ እንዴት ናችሁ? እንኳን በሰላም መጣችሁ ብያለው። እንግዲህ ይህ ፋኖስ ኢትዮጵያ የተባለው ቻናላችን እንግዲህ ጀማሪ ተማሪዎች አማርኛን ከመጀመሪያው ጀምረው ፊደላቶችን ከመለየት ቃላት ከመመስረት እዛም አልፎ ደግሞ መጽሐፎችን እስከ ማንበብ እና ደብዳቤዎችንም ሆነ መልእክታቸውን በጽሁፍ ማስተላለፍ እስከሚችሉ ድረስ በደንብ እንዲጽፉ ማስቻል ነው ማለት ነው። ስለዚህ ይህን የምናደርገው እዚህ ላይ እንደምታዩን በተከታታይ በምንሰራቸው ቪዲዮች እና ተማሪዎች በውስጥ መስመርም ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ እየተገናኘን በሚት አፕሊኬሽን በቪዲዮ ስክሪን ማለት ነው እየተማርን በጣም ውጤታማ እየሆኑ ይገኛሉ። ስለዚህ አዲስ የሆናችሁ ተማሪዎች ትኩረታችሁን ሰብስባችሁ እኔ የምጽፍላችሁን አብራችሁ እየጻፋችሁ እየተከታተላችሁ እየጻፋችሁ መለማመድ ይኖርባቸዋል። እንግዲህ የዛሬ ክላሳችን አዲስ ለሆናችሁ ተማሪዎች ሶስተኛ ቪዲዮችን ነው። ባለፈው ሀንና ለን ሰርተናል፣ ከዛ ሀመርኳና መን ሰራን። ዛሬ ደግሞ ሰንና ረን እናያለን ማለት ነው። ስለዚህ እስከ መጨረሻ አብራችሁ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ኦኬ፣ እንግዲህ ሰ ማለት እንደዚህ ሀን ትመስልና አንድ ትጨምራለች ሰ። ረ ደግሞ አንድ ቋሚ አንድ አግዳሚ ናት ማለት ነው። ስለዚህ ረ ማለት በእንግሊዝኛ ኤልን ነው የምትመስለው አንድ ቋሚ አንድ አግዳሚ ናት ማለት ነው። እንግዲህ እንደተለመደው ቃላቶችን ቢያንስ ሶስት ሶስት ቃላቶችን እየመሰረትን በዚህ ሰባት በዚያ ሰባት የእንትኖችን እንጽፋለን ማለት ነው። ቤተሰቦችን እንጽፋለን። እንደውም ስምንተኛ ፊደሎችን ሁሉን እንጽፋለን። ያው እንደሚታወቀው ስምንተኛ ፊደሎች አሉ አይደል? ውስብስ የምንላቸው ለምሳሌ የረ ሯ ምንለው፣ የሰ ደግሞ ሷ የምንለው ማለት ነው። ስለዚህ ሁለቱንም ተጠቅመን ስምንት ስምንት ቤተሰቦችን እንሰራለን ማለት ነው። እሺ እንግዲህ ሰን ተጠቅመን ምን ማለት ይቻላል? ሰ ሰው ሰው ሰው ማለት ይቻላል። ከዛ ሰማ ማለትም ይቻላል። ሰማ ሰማ ማለት ይቻላል ሰማ። ከዛ ሰራ ሰራ ማለት ይቻላል ማለት ነው። ከዛ ረን ተጠቅሜ ደግሞ ረ በ ሸ ረበሸ ማለት ይቻላል። ረ ከ ሰ ረከሰ ረከሰ ማለት ይቻላል። ረ ባ ረባ ማለት ይቻላል ማለት ነው። ከዚህ በላይ መዘርዘር ይቻላል ግን ስምንት ስለሆነ እንዳይበዛብን እንደዚህ ነው የምናየው ማለት ነው። ኦኬ አሁን ደግሞ ወደ ሁለተኛ ፊደል ሁለተኛ ፊደል ሱ እንላታለን። ሱ ነች አይደለ ሱን ደግሞ ተጠቅመን ምን ማለት እንችላለን? ሱሪ ማለት ይቻላል ሱሪ ሱሪ ሱሪ ማለት ይቻላል። ሱ ፍ ሱፍ ማለት ይቻላል። ሱ ል ጣን ሱልጣን ሱልጣን ማለት ይቻላል። ከዛ በሩ ደግሞ ሩ ስትጻፍ ይችን ትመስላለች። ሩ ስትጻፍ ሩጫ ማለት ይቻላል። ሩ ሩጫ ማለት ትችላላችሁ። ሩብ ሩብ ማለት አንድ አራተኛ አንድ ኪሎ፣ ለምሳሌ በኪሎ አንድ ነገር ብትገዙ አንዱ ኪሎ ሙሉ ነው፣ አንዱ ኪሎ የአንድ ኪሎ ግማሽ ግማሽ ይባላል፣ የግማሹ ግማሽ ደግሞ ሩብ ይባል፣ ያ ማለት አንድ አራተኛ ማለት ነው። ስለዚህ ሩብ ሩብ ሩብ። በነገራችን ላይ ሂሳብ ላስተምራችሁ፣ ያው እያሰብኩ ነው። ምናልባትም ከነገ ወይ ደግሞ በቀጣይ ቀናቶች የአማርኛ የእንግሊዘኛ የሂሳብ የሂሳብ ትምህርቶችንም ጥሩ አርጌ አቀርብላችኋለሁ። ሂሳብ ለመማር የምትፈልጉ ልጆች እራሳችሁን አዘጋጁ። በጣም ጥሩ ነው። ወሳኝ የሆኑ ትምህርቶችን ኮመን የሆኑ ትምህርቶችን ነው የማስተምራችሁ እንጂ በጣም ውስብስብ የሆኑ ከባድ፣ ይሄ የኢንጂነሪንግ ሂሳቦችን አላስተምራችሁም። ግን እናንተ ሁሉም ሰው ማወቅ ያለበትን መደመር፣ መቀነስ፣ ማካፈል፣ ቀሪ ምናምን የሚባሉ እንትኖችን አሳያችኋለሁ። በቀላሉ መደመርና መቀነስ እንድትችሉ የተለያዩ ዘዴዎች አሉ ሂሳብን የምንሰራባቸው ማለት ነው። እሱን ለመማር ተዘጋጁ። አስተምራችኋለሁ። ሁላችሁም የምትወዱት ለሁላችሁ የሚያስፈልግ ሂሳብ አስተምራችኋለሁ ማለት ነው። እሺ እንግዲህ ሩጫ ብለናል። ሩ ብለናል። ከዛ ደግሞ ምን እንላለን? ሩዝ ማለት ይቻላል። ሩዝ ማለት ይቻላል ማለት ነው። ኦኬ፣ አሁን ወደ ሶስተኛ ፊደሎች እንላለን። እስኪ ሶስተኛ ፊደል እዚህ ላይ ይበቃናል። ሪ ናቸው። ሪችን ትመስላለች። ሪ ሪዝ ማለት ይቻላል ሪዝ ሪዝ ማለት ይቻላል። መሪ ስንል ለምሳሌ መ የመጀመሪያ ብትሆንም ሪ ተጠቅመናል። አ መሪ ማለት ይቻላል። መሪ መሪ ማለት ይችለናል። ከዛ ደግሞ ሪፖርት ሪፖርት ማለት ይቻላል። ሪፖርት እችን እንደዚህ ላድርጋት እና ቦታ ስለማይበቃይ ሪፖርት ሪፖርት ብላችሁ መጻፍ ትችላላችሁ። ማለት እናንተ እኔ ወርታች ስለማይበቃኝ ነው። ከዛ እዚህ ላይ ደግሞ ምን ላለው ሲ ይላለሁ። ሲ ደግሞ ስትጻፍ ችን ትመስላለች። ሲ ሲ ምን ትባለው? ሲሳይ ማለት ትችላላችሁ። ሲን ተጠቅማችሁ ሲሳይ፣ ሲ ሲሳይ ማለት ትችላላችሁ። ከዛ ሲሶ ቅድም ሩብ ብያችኋለሁ አለ እዚህ ጋ ሩብ ብያልኳችሁት ጋር እዚህ ጋር ሩብ ብያችሁ አለው። ሲዞ ማለት ደግሞ አንድ ሶስተኛ ማለት ነው። ለምሳሌ አንድ ቢኖር አንድ ቢኖር ለምሳሌ ይሄ አንድ ቢኖር ይሄ አንድ ቢኖር ይህን ለሶስት መክፈል ማለት ነው። ይህን ለሶስት ከፍሉት አንድ ሁለት ሶስት አለው አይደለ? አንድ ሶስተኛ ከሶስት ውስጥ አንዱን እንደማለት ነው። ከሶስት ውስጥ አንዱን አንድ ሶስተኛ የሚባል ሂሳብ አለ። እንደነገርኳችሁ ሂሳብ ላይ አስተምራችኋለሁ። አንድ ሶስተኛ ምናምን ይህ ክፍልፋይ እያንዳንዱ ነገር ሂሳብ ቀለል ባለ መንገድ የምትጠቀሙት የምትወዱት ሂሳብ አስተምራችኋለሁ። ለማንኛውም ሲሶ ማለት አንድ ሶስተኛ ማለት ነው። ሲሶ ሲሶ ሲሶ እንላለን። ከዚያ ሲሶ ሲሳይ ሲባጎ ማለት ትችላላችሁ። ሲባጎ ቦታ ወደዚያ መጥበብ የለበትም። ሲባጎ ይታያል ብዬ ተስፋ አደርጋለሁ። ሲባጎ ሲባጎ ሲ ባጎ ይታያል። አዎ ሲ ባጎ እሺ። አሁን ወደ አራተኛ ፊደሎች እናልፋለን። አራተኛ ፊደሎችን ስንሰራ የሰ አራተኛ ፊደል ሳ ነች፣ ሳ ነች የሲ ማለት ነው። ሳ ሳ ሳ ሳመ ሳመ ማለት ይቻላል። ከደሞ ሳበ ሳበ ማለትም ይቻላል። ሳበ ሳ በ ማለት ይቻላል ማለት ነው። ኦኬ፣ ሳበ ማለት ይቻላል። ከዛ ደግሞ ሳ ሳመ ሳበ ሳለ ሳለ ማለት ይቻላል ማለት ነው። ኦኬ፣ ከዛ ወደዚህ ስንሄድ ራ ነው አይደለ? ራ ራ እንደዚህ ትጻፋለች። ራ ስንል ደግሞ ራብ ራብ ራ ራብ ማለት ይቻላል። ራቀ ማለት ይቻላል። ራቀ ማለት ይቻላል። ራ ራ ራስ ራስ ማለት ይቻላል። እሺ ራስ ራስ ማለት ትችላላችሁ፣ ማለት ነው። ያው አንዳንዴ ያው እናንተ ደግሞ ጊዜ ወስዳችሁ ስታነቡ የበለጡ ቃሎችን መመስረት ትችላላችሁ። እኔ አሁን ዝም ብዬ ነው አሁን ዝም ብዬ ገብቸ ገብቼ ምጽፍላችሁ። ስለዚህ እያሰባችሁ ብዙ መጽሐፍ ትችላላችሁ፣ ልክ እንደኔ ማለት ነው። ኦኬ ከዛ ወደ ራን እና ሳን ካየን ወደ አምስተኛ ፊደሎች ስንሄድ አምስተኛ ፊደሎች እነማን ናቸው? ሬ እና ሴ ናቸው።

ቴ ሴጣን ስሙን መጻፍ አልፈልግም፣ ግን እንግዲህ ምን ይደረግ? ሴጣን ማለት ትችላላችሁ ማለት ነው። ኦኬ፣ ከዛ ወደ ወደ ስንት ነው የምንሄድ? ወደ ሬ ሬ እንሄዳለን። ሬ ደግሞ እቺን ትመስላለች ማለት ነው። ሬ ሬ እቺን ትመስላለች፣ ግልጽ ነች። ሬ እቺን ትመስላለች። ሬ በሚለው ደግሞ ሬት ማለት ይቻላል። ሬት ይቻላል። ሬሳ ይቻላል። ሬሳ ሬሳ ማለት ትችላላችሁ። ሬ በሬ ማለት ይቻላል? በሬ በ በሬ በሬ በ የመጀመሪያው ፊደል ነው። ሬ ግን ሬን ተጠቅመን በመጨረሻ በኩል መጻፍ እንችላለን ማለት ነው። ኦኬ አሁን ስንተኛ ፊደሎች ቀሩ ማለት ነው አምስተኛ ያው ስድስተኛ ፊደሎች ማለት ነው። ለምሳሌ የሰ ስድስተኛ ፊደል ስ ነው እ ስ ነው ስ ይሄ ነው አይደለ የዚህ ስድስተኛ ፊደል ስ ስልጣን ማለት ይቻላል። ስ ልጣን ስልጣን ይቻላል። ስ ስ እ ል ስ እ ል ማለት ይቻላል ስ ስጦታ ስጦታ ማለት ይቻላል፣ ማለት ነው። ስልጣን፣ ስዕል፣ ስጦታ ማለት ይችላላችሁ። ከዛ ደግሞ በር ደግሞ ርን ተጠቅማችሁ ደግሞ ርግብ ርግብ ርግብ ማለት ይቻላል። ርካሽ ማለት ይቻላል። ርካሽ ርካሽ ማለት ይቻላል። እሺ ር ርግብ ርካሽ ር ብር ብትሉስ፣ እር መጨረሻ ስላለች ማለት ነው። ብር ብር ብር ማለት ትችላላችሁ። እኔ ለጊዜው በር የሚፈልግ የሚጀምር ሁለት ቃል ብቻ ነው የመጣልኝ። ስለዚህ እናንተ ደግሞ አስተካክላችሁ የበለጠ ከሁለትና ከሶስት ከአራት በላይ መስረታችሁ ደግሞ እናንተ ታሳዩኛላችሁ ማለት ነው። የት ኮመንት ላይ ማለት ነው። ከፈለጋችሁ ደግሞ በውስጥ መስመር ያው በውስጥ መጥናት ከፈለጋችሁ በሁለት ወር በሶስት ወር ትችላላችሁ። አሁን ማለት አሁን ብዙ ልጆችን እንዳየናቸው በአንድ ወር እያሳኩት አይደለም። ለምን መሰላችሁ? ቋንቋ ፕሮሰስ ነገር ይፈልጋል። ያው ሙሉ ትኩረታችሁን ደግሞ አትሰጡትም። ያው ስራ አላችሁ፣ ስራ አለባችሁ። ስለዚህ ቢያንስ ሁለት ወር እና ሶስት ወር እየጨረሳል። እንግዲህ ብዙ ተማሪዎችን እንዳስተማር ነው ማለት ነው። ስለዚህ ቀላል ነው ግን፣ ቀላልም ቢሆን እያንዳንዱ ነገር የሚፈጀው የሚወስደው ጊዜ አለ። የግድ ኢንቨስት ማድረግ ያለብን መስጠት ያለብን ጊዜ ስላለ በቂ ጊዜ ለማግኘት ሁለት ወር ወይ ሶስት ወር ይፈጅብናል ማለት ነው አማርኛ ለመማር። ስለዚህ እሱን እዚህ ላይ መከታተል ትችላላችሁ። በውስጥ ብትሆኑ ደግሞ ሳትሰለችው እኛ ጋር እስከ መጨረሻው ማጥናት ትችላላችሁ ብዬ አስባለሁ። በውስጥም ከቻላችሁ በውስጥ ለመማር ሞክሩ። እንግዲህ ትምህርታችን እንቀጥላለን። ብር ርካሽ እርግብ ብለናል አሁን ደግሞ ስንተኛ ፊደሎች ቀሩን ሰባት እና ስምንተኛ ፊደሎች ቀርተውናል ማለት ነው እሺ አሁን ወደ ሰባተኛ ፊደሎች ነው የምንሄደው ሰባተኛ ሶ ይህን ይመስላል ሶ ስለዚህ ሶስት ስንል ሶስ ሶስት ማለት ይቻላል ሶፋ ሶፋ ማለት ይቻላል ሶ ሶታ ሶታ ማለት ትችላላችሁ ማለት ነው። ከዛ ሮን ስትሉ ደግሞ ሮ ይሄን ይመስላል። ሮቦት ሮቦት ማለት ትችላላችሁ። ሮ ሮጠ ማለት ይቻላል። ሮ ሮቶ ሮቶ ማለት ትችላላችሁ ማለት ነው። ሮቦት ሮጠ ሮቶ ማለት ይቻላል። ከዛ ስንተኛ ፊደል አሉ ብያቸዋለሁ? ስምንተኛ ፊደሎች አሉ ብያቸው ነበር የለ። ስለዚህ ስምንተኛ ፊደሎች ደግሞ ለምሳሌ ሷ እንለዋለን። ሷ እንላታለን። ይህችን እሷ እሷ እሷ ለማለት እንናገራለን። ልብሷ ልብ ልብሷ። ከዛ ጉርሷ ቁርሷ ቁርሷ ቁርሷ ለማለት እንጠቀመዋለን ማለት ነው። ቁርሷ ከዛ ሮ ደግሞ ሯ እንትን ሯ ደግሞ ይሄን ይመስላል። ሯ ስንል ይሄን ይመስላል። ሯጭ ሯጭ ሯጭ በሯ በሯ ማለት ትችላላችሁ። ያው ይሄኛውን እንደዚህ ማድረግ ይቻላል። በሯ እግሯ፣ እግሯ ብዙ ጊዜ ለሴት ነው የሚያገለግል። ሯጭ በሯ፣ እግሯ እያልን እንጠቀመዋለን ማለት ነው። ስለዚህ በዚህ መንገድ በነገ ትምህርታችን ደግሞ ስለማንና ያለን ማለት ነው። ልክ በዚህ ተከታታይ ስለ ሰና ስለ ሸ እናያለን ማለት ነው ስለዚህ ለነገ ትምህርታችን ተዘጋጁ የዛሬ ትምህርታችን ይህን ይመስላል ማለት ነው እነዚህን ሁሉንም ደብተራችሁ ላይ ጽፋችሁ በደንብ መለማመድ ይኖርባችኋል እንዳልኳችሁ እኛ እዚህ ላይ ሙሉ በሙሉ ካልሰለቻችሁ ዩቲብ ላይም እናስተምራችኋለን አይ እኔ ሳልሰለች ለረጅም ጊዜ በቋሚነት ማጥናት ትፈልጋለሁ ካላችሁ ደግሞ ለሁለት ወርና ለሶስት ወር በእኛ በውስጥ ማጥናት ትችላላችሁ ማለት ነው የት ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ ታገኙናላችሁ በቪዲዮ ሸር ስክሪን አድርገን በደንብ እየታያችሁ በደንብ ግልጽ በሆነ መንገድ በአካል ያላችሁ እስከሚመስላችሁ አስመስለን እናስተምራችኋለን ማለት ነው። ስለዚህ የዛሬ ትምህርታችንን ይመስላል። በነገን እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።